የምርም ተጽዕኖ ፈጣሪ መሆኑን ዛሬ አረጋግጥ። ስለዚህ አንድ ክርስቲያን ባለፈ ህይወቱ የወደቀባቸው ነገሮች ሊሆን ይችላል ጋር በነገሪቱ ሁሉ ትንሽ በተኳረፍክ ቁጥር በተኳረፍክ ቁጥር የሰው ጎረቤት ዳሌና ሽንጥ እያየህ ልጋግህ ሚዝረከረክ ስንት አለ አደል አንተ በዚህን ያክል ደረጃ ወርዶ በዚህን ያክል ደረጃ ራሱን ጻድቅ አድርጎ ነገር ግን የሰዎችን ያውም ደሞ ይስሩት አይስሩት በማናውቅ እነሱና እግዚአብሔር ባወቁት የስጋ ድካም፣ በዛ የስጋ ድካም ተነስቶ ወይም ደሞ አንስቶ ራስን ጻድቅ አድርጎ ለመሄድ መቁጠር በራሱ በጣም በራሱ በጣም ትልቅ ችግር ያለበት ነገር ሆኖ ግን፣ በዚህን ያክል ደረጃ እንዴት ሰዋዊ የሆነ ባህሪያችን ወረደ ነው? በዚህን ያክል ደረጃ እንዴት የሰው ልጅ አንድን በቃ ወንድም አንድን የራስ የሆነ አካል ደከበበት ብሎ ባሰበው ነገር ንስሐ ገብቶ ወደ ክርስቶስ ስጋና ደም የሚቀርብበት የኃጢአት ስሬት የሚያገኝበትን ያንን የጽድቅና የቅድስና ህይወት ገንዘብ እንዲያደርግ ከማድረቅ ይልግን ሰው ራስን ታዋቂ፣ ራስን ጻድቅ፣ ራስን ደግሞ አጽዳቂ ራስን ፈራጅ አድርጎ በአደባባይ በመውጠት የወንድምን ድካም ሰው እንዴት ይገልጣል? ሰው እንዴት... ስለዚህ አንድ ስለወደቀ ወንድም እኮ ነው፣ አንድ ወንድም እኮ ነው የወደቀ። ያውም ይውደቅም ይነሳም፣ ሂደን አይተን ባላረጋገጥንበት እንደው እንኳ አይተን እንኳ ብናረጋግጥ ፍርድ እኮ የኛ አይደለም እኮ የኛ አይደለም ፍርድ የኛ አይደለም ፍርድ ማን ነው ማን ነው አንተን ፈራጅ ያደረገ እንዲ ማን ነው ዛሬ እኛ አንተን እስተን ያደረገ ማን ነው እስኪ ማን ነው ነው የምላችሁ እኮ ማን ነው በእውነት እውነቴ ነው የምነግራችሁ ማን ነው ማን ነው እግዚአብሔር አምላክ ኩላሊት ያጠሰውን ልብ ያመላለሰውን የሚያውቅ አምላክ ነው እኮ ሰው አደለም። ያደረገውን አደለም ሊሰራ ያሰበውን ይቅርና በእግዚአብሔር ዘንድ ነገራችን ሁሉ የተገለጥን እየተራቆትን እንደሆነ እየታወቀ ሰው እንዴት በአደባባይ ላይ አውጥቶ የሰውን ገመና በመናገር የሰውን ኃጢአትና በደል በመግለጥ ሰው እንዴት ራሱን ጻድቅ አድርጎ ሌላውን ወንድሙን ኮናኝ ይሆናል? የምር መጀመሪያ ወደቀ ያልነውን ወንድማችንን እንዲያው በውስጥ በኩል ደውለን ከዚህ ድርጊቱ ከዚህ ክፋት ሐሳቡ እንዲወጣ መክረን ነው ይሆን? እርግጠኛ ነኝ አልመከረ ነው አላደረግነው። የምር ነው ምላችሁ የምር የምርም ተጽዕኖ ፈጣሪ መሆኑን ዛሬ አረጋግጥ። በጣም በሚገርም ሁኔታ የምር ነመላችሁ ትልቅ ተጽዕኖ ፈጣሪ መሆኑን ዛሬ አረጋግጡ። የምር ነመላችሁ የምር በቃ ትልቅ ተጽዕኖ ፈጣሪ መሆኑን አረጋግጡት። እግዚአብሔር እኛን ምን እንደሚልን ታውቃላችሁ አደለም? እኛን አገልጋይ ካህናትን ምን እንደሚላቸው ታውቃላችሁ? አንተ እግዚአብሔር ካህን አገልጋይ ሆይ ዛ ትንቢተ ዝቅኤል ምዕራፍ 18 ዱና ተመልከቱ የእግዚአብሔር አገልጋይ ካህን ሆይ ኃጢአተኛ ከኃጢአቱ ተመልሶ በህይወት እንዲኖር ባታደርገው ባትመክረው ባትገስጸው ደምህን ከጁ ፈልጉ አለዋል ነገር ግን አንተ የእግዚአብሔር ካህን ሆይ ኃጢአተኛውን ከኃጢአቱ እንዲመለስ መክረው ገስጸው ቃል መለስ ቢን ደሙ በሱ ላይ ይሆንበታል ነው የሚለው መቼ መክረ ነው መቼ ገስጸ ነው መቼ ተናግርን መቼ ወደዚህ የህይወት መንገድ ወደዚህ የቅድስና የጽድቅ ህይወት ተመለስ ብለን በንስሓ አባት አስመክረነው? ግንስ ምን ፈልገው? ምንድን ነው? በአንድ ወንድም ውድቀት ወይም ደግሞ በአንድ ውድቀት በአንድ ወንድም መነሳት ራሳችንን ትልቅ አድርገን ራሳችንን ለማ ፌመስ ለማድረግ በጣም በሚገርም ሁኔታ እኔ ቲክቶክ ላይ ያየሁት ነገር አንድ በጣም ትልቁ ትልቁ ቆሻሻ ተግባር ምን እንደሆን ታውቃላችሁ? ሰልፍ ኢሜጅ ቢውልዲንግ ይሉታል ፈረንጆች። ይቅርታ እንግዲህ አቋርጬም ተናግሬ ሊሆን ይችላል። ሰው ራስን መገንባት መጀመር ከጀመረ ትልቁ ውድቀቱ ያ ነው። ስለዚህ በምናደርጋቸው ማንኛውም መንፈሳዊና ማህበራዊ እንቅስቃሴዎች ውስጥ ራሳችንን ማንሳትና ራሳችንን ማሳወቅ በስራችን መገለጥ ሲገባል። ነገር ግን በሰዎች ውድቀትና መነሳት ራሳችንን ለመገንባት የምንሄድ ሰዎች ግን እግዚአብሔር ይገስጣል። የምር ነው ምላችሁ፣ የምር እውነቴን ነው የምነግራችሁ፣ የምር ነው ምላችሁ። ሰው እንዴት ሰው እንዴት በገዛ ወንድሙ ላይ ማንኛችንስ ያልሰራ ነው በደላል፣ ያልሰራ ነው ኃጢአት እንደ አንድ ክርስቲያን እኮ በጣም በሚገርማችሁ ሁኔታ ፓስት አለው፣ ፕሬዘንት አለው፣ ፊውቸር አለው እኮ ያለፈ ታሪክ አለው፣ የአሁን ታሪክ አለው፣ ወደፊት የሚጠብቀው ደግሞ ታሪክ አለ። ስለዚህ አንድ ክርስቲያን ባለፈ ህይወቱ የወደቀባቸው ነገሮች ሊሆን ይችላል፣ ተሰናክለን ሊሆን ይችላል፣ ወድቀን ሊሆን ይችላል። አዎ የኔን ህይወት ገልጬ ብነግራችሁ ምናልባት ከዚህ በኋላ ለምናገራቸው ቃላቶች እንኳ ከዚህ በኋላ እውነት ይህ ልጅ ግን እንደው ከዛ ህይወቱ ወጦ በእንደዚህ አይነት ህይወት ውስጥ እየኖረ ያለ ሰው ነው እንዲ አራራራ ብላችሁ ቃሌን እንኳን ለመቀበል ልትቸገሩ ትችላላችሁ። ያለፈ ማንነታችንን ብንናገር እግዚአብሔር እኛን ከማንሳቱ እግዚአብሔር እኛን ከመቀደሱና በተቀደሰው አደባባይ ላይ ከማቆሙ በፊት የነበረንን ህይወት ብናሳያችሁና ብንገልጥላችሁ ምናልባት የእግዚአብሔር ልጆች ምናልባት እኛንም በእንደዚህ አይነት ሁኔታ ልትመቱን ትችላላችሁ። የምንናገረውን ቃል ራሱ አምናችሁ ከመቀበል ይልቅ ተጠራጣሪ ልትሆኑ ትችላላችሁ። ያለፈ ህይወት አለ፣ አሁን ራሱ ያለን ህይወት አለ። ጎበዝ ተው እንጂ ጎበዝ። አሁን እኮ ያለፈ ህይወት አለ ብቻ አይደለም፣ አሁን ያለ ህይወት አለ። ይህ ህይወታችን እኮ በመውደቅና በመነሳት መካከል ያለ ነው። እንዲ አንድ ኦርቶዶክሳዊ ሰው ድናሃል ሲባል መልሱ ምንድን ነው እያልን ምን መልስ ድኛለሁ እየዳንኩ ነው ያድነኛል ብዬ አይደል መመሰከር? እንዲህ እየዳንኩ ነው ማለት ምን ማለት ነው? ያ የተቀበልኩትን ድነት ሊያሳጣኝ የሚችል የስጋ ድካሞች በዚህ ዓለም ላይ ስላሉ እየወደቅኩ እየተነሳሁ በንስሐ ህይወት ውስጥ እየተመላለስኩኝ እራሴን ከክርስቶስ ጋር ለማኖር እደክማለሁ እያልኩ አይደል እንዲህ እያልና አይደል እንዲህ ስለዚህ በዚህ ህይወታችን ውስጥ አሁን ባለው ህይወታችን ውስጥ እስ ከእናንተ መካከል ንጹህ የሆነ ሰው ያንሳና ድንጋይ አንስቶ ይውገረው። አይደለም ይህኒ ጌታ፣ አይደለም አይደለም፣ እንዲያ እኮ አይደለም። ከታች ወረድ ስትሉ ከአሁን ጀምረሽ ደግመሽ ኃጢአት አትስሪ አላት። አሁን የተሰራው ኃጢአት ነው፣ በደል ነው፣ ክፋት ነው። ግንስ ደግሞ ግን ሰሙ በዚያ በደሉ፣ በዚያ ኃጢአቱ ተጫጭቶበት ወደ እግዚአብሔር የሚመለስ ከሆነ እግዚአብሔር በምህረት ይቀበለዋል። ትናንትና ባደረግነው ኃጢአት፣ ባቆሰልነው ባደማነው፣ እግዚአብሔር ፊት ተመልሰን ስንመጣ ጌታ ሆይ ማረን፣ ይቅር በለን ይቅር በለን ብለን ስንለምነው፣ አይ ትናንትና እኮ እንዲህ አድርጋችሁኛል፣ እናንተን ይቀር አለልም ቋይቋይ እንገናኝ ብሎ የሚዝት አምላክ አይደለም ያለን፣ የሚዝት አምላክ አይደለም ያለን። ስለዚህ የእግዚአብሔር ልጆች አረ ማን ፈራጅ ያደረገህ አንተ ማን ነህና ነው ፈራጅ ያደረገ? ታች ላይ ተቀምጦ ኮሜንት እንደ መጻፍ እንዳይመስልህ። እስኪ ራስህን ፈትሽው፣ እስኪ ራስሽን ፈትሽው። ከትዳር አጋርሽ ጋር በነገሪቱ ሁሉ ትንሽ በተኳረፍች ቁጥር እ በተኳረፍክ ቁጥር የሰው ጎረቤት ዳልና ሽንጥ እያየህ ልጋግህ ሚዝረከረክ ስንት አለህ አደል አንተ። ከባልሽ ጋር በተኮራረብሽ ቁጥር የባልሽ የሆኑትንን ያልሆኑትን ሁሉ እያየሽ የምትጎመጅ የምትሳሽ የምትገለሙች፣ የለሽም። እግዚአብሔር በምረቱ ምን ሽንሸፍኖልሽ ነው፣ ኃጢአት ሽንሸፍኖልሽ እኮ ነው። ማንስ ይቆማል? ማንስ ይቆማል? ንገሩኝ እስኪ፣ ማን ይቆማል? ማን ይቆማል በክርስቶስ ፊት? እስኪ ኑ እስኪ አዋርዳለሁ ስትሉ ትዋርዳለ። በጣም በሚገርም ሁኔታ በጣም በሚገርም ሁኔታ ነገር ግን እንዲህ ያላት አላት ደግመሽ ሂጂ፣ ኃጢአትን አትሥሪ አለ። ወድቀን ሊሆን ይችላል ስተን ሊሆን ይችላል። ኦፍ ኮርስ ወድቀናል፣ በቃ ስተናል። አዎ ከዚያ የጽድቅ መንገድ ተንጋደን ወጥተናል። አዎ ነገሮች፣ በዙሪያችን ያሉ ነገሮች፣ አጋጣሚዎች ነገሮች ሁሉ በጠቅላላ ወደ ማንፈልገው አቅጣጫ ወስደን ወድቀን ሊሆን ይችላል። ግንስ ደግሞ ደሞ መሐሪ አምላክ አለ። ተሳስተናል፣ በድለናል። ስለዚህ ያ የበደልነውን ኃጢአት ወደ ክርስቶስ አቅርበን ንስሐ ተቀብለንበት በክርስቶስ ደም ነስተን እንድንነጻ መንገዱን ነው እንጂ ማሳየት፣ ሰው እንዴት ይህን ወደቀ ብሎ ሰው ድንጋይ አንስቶ በወንድሙ ላይ የወረውረ። አዝናለሁ አዝናለሁ። አምላከ ቅዱሳን ይህ የሚወረወርበትን ድንጋይ ሁሉ አንስቶ ድንቅ የሆነ መልካም ስራ ሰርቶ በሰዎች ፊት ሞገስ እንዲያገኝ አድርገው። እግዚአብሔር አምላክ ሌላ ምንም አለልም። ሁልጊዜ ትከሳላችሁ። ሁልጊዜ ከሳሾች ናችሁ። ሁልጊዜ በጣም በሚገርማችሁ ሁኔታ ሰው እኮ ደፋር ነው። ለክርስቶስም ህደው እኮ ኃጢአት አምተውለታል። ሰዎችን አምተውለታል። ሉቃስ ወንጌል ምዕራፍ 13 ላይ እንድማብን በእናታችሁ ንስሐ በማይገቡ ሰዎች ላይ እግዚአብሔር አምላክ እንዴት አይነት ቅጣት እንደሚያስተላልፍ ክርስቶስ እንዴት እንደሚፈርድባቸው በምሳሌ ያስተማረበት